ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከስንት መጥፋት በኋላ ዛሬ ከች ብያ አለው። ሰሞኑን እንግዲህ እረፍት ላይ ናችሁ። አንድ አስር ቀን አስራ አንድ ምናምን ሆኗቸዋል። ብቻ ብቻ ከስንት እስር ቤት በሉት ቤት ውስጥ ስውሉ በጣም ከባድ ነው። አይመችም፣ በጭራሽ አይመችም። እኔ ፈጣሪ እንደው ትግስቱን ይስጣችሁ ከእናንተ ጋር ማዳም ሀያ አራት ሰዓት ከቤት ሳትወጣ የምትል ልጆች፣ ፈጣሪ ትግስቱን ይስጣችሁ። እኔ ለዚች አስር ቀን ጨንቀኝ ቤት ውስጥ ስውሉ በጣም ነው የሚጨንቀውም። በቃ ብቻ የሆነ ይነጫነጫለሁ። ክችን ሳለውን ክችን ሳለውን ስለሆነ የሚያመሹትና ምንም አይመችም ቪዲዮን ካለ መስራት አልተመቸኝም። ባለፈው ላይብ ገብቼ የነበረ ከዛ በኋላ ምንም አልተመቸኝም፣ እና ሁላችሁም ናፍቃችሁኛል። ረመዳንም አለፈ፣ እናንተም እረፍት ላይ ናችሁ ብዬ አስባለሁ። በብዛት ለመዝናናት የተለያየ ሀገር ይሄዳሉ ምናምን ነገር እና ሁላችሁም በያላችሁበት ሰላም ሁኑልኝ። እዚች ቦታ ሄጄ ትላንትና ነው አዎ ትላንትና ሄደን ማለት ነው ሁሌ ነው የምንሄደው። ሄዱ አረጉቷን ይዣት ሄዳለሁኝ። የሆነ ደስ የሚል አካባቢ ነው። ያው የምታቆጣ ቆታላችሁ እዚህ አቀባ ማለት ነው። ውሃው ምና እንቅስቃሴው ምኑ ምን፣ በቃ አየሩ በጣም ነው ደስ የሚል። እዛ አካባቢ በተለይ በሙቀት ሰዓት ስትሄዱ፣ እስማ እንዴት አባቱ ደስ እንደምል ሰዎቹ፣ በቃ ሁሉም እንትን ምግብ ይዞ እዛ መጥቶ ይበላል። ምክንያቱም አቀባ በጣም ሙቀቱ ምኑ በጣም ስለሚያስቸግር ማታ ማታ ሰው እዛ ነው በቃ ግማሹ ዋሳ ይጠብሳል፣ ግማሹ ቡና ያፈላል በቃ ያለው ነገር። እዛ አካባቢ ስትሄዱ በቃ አየሩ ደስ ይላል፣ ሙቀት የለ ምናምን፣ ውሃው ደግሞ ደስ ስል እና ትላንትና እዛ ውዬ አሮግቷን እዣት ያው ትላልቅ ሰው የምትንከባከቡ ልጆች ታውቃላችሁ፣ ህፃን በሉት ከነሱ ጋር ስትሄዱ ያስቸግራሉ። ግን ያው አሮግቷ፣ ልጆቹም ነበሩ፣ ግን አንድ ላይ ነው ሄድ ነው በጣም ደስ የሚል ጊዜን ያሳለፍኩት ያው ሁሌ እሄዳለሁ፣ ግን ለመቅረጽ ምናምን አይመቸኝም። አሮጊቷ ወይም ውሃ ውስጥ ትገባለች ምክንያቱም ሴትዮዋ የአይምሮ በሽተኛ ስለሆነች፣ ያው አንድ ላይ ነው የምንሄደው ከልጆቹ ጋር። ግን እነሱ ለራሳቸው ነው የሚዝናኑት። አሮጊቷን ይዤ ስለምላት አይመቸኝምና ለእናንተም ያሁ ላሳያችሁ ብዬ ቦታውንም በዛው ላስጎበኛችሁ ብዬ ነው የቀረጽኩት። በጣም ደስ ይላል። በቃ የሆነ ሀሳባችሁ ራሱ የት እንደሚጠፋ አታውቁም። የሆነ አይምሯችሁ ሪፍሬሽ ነው የሚሆነው። ደስ ይላል። አካባቢው ጭር ያለ ነው ምናምን ነገር በጣም ደስ ይላል። አይምሯችሁን ያዲሳል። እና በጣም ደስ ብሎኛል። እዛ ቢያንስ አንድ ሰዓት ምናምን ቆየን ማለት ነው። አሮጊቷ ቤት ውስጥ ስትነጫነጭ ስታስቸግረን ሁሌ እዛ ትሄዳለሁ፣ ግን እንደዚህ አንቆይም። ትንሽ ዞር ዞር ብለን ምናምን ነገር ነው እንጂ እንደዚህ አንቆይም። ግን ትላንትና እዛ ቆይተን አሪፍ ጊዜ ፣ ያው እነሱ ይዝናናሉ፣ እኔ ጉላላሉ ምን መዝናናት ባይሆንም በቃ የሆነ ደስ ይላል እዛ በመሄዴ ምናምን። ከቤት ይልቅ እዛ ይሻላል። ቢያንስ እዛ እንትን አለ፣ ደስ የሚል አየር ነገር አለ፣ የውሃ ድምጹ ምኑ፣ በቃ ደስ የሚል ነገር አለ። ጓደኞቼ እና አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ ሼርም አድርጉ። እንግዲህ በያላችሁበት ሰላም ሆኑልኝ፣ ወዳችኋለው። ስለምትከታተሉኝም ሼርም፣ ላይክም፣ ሳብስክራይብም ስለምታደርጉኝ ስለምታበረታቱኝ አመሰግናለሁ። አንዳንድ ልጆች በጣም ያሳዝኑኛል። አይ ሱፐርማርኬቱ እንኳን እጅ ያላቅም የሚሉኝ ልጆች አሉና አይዟቸው ማለት ምን አለበት? እንደዚህ ለራሳቸው ወጣ ስሉ እዞ ቢሄዱ የሆነ ደስ የሚል ነገር አለውና እንደዚህ ወጣ ስሉ ብዙ የጆርዳን ማዳሞችን እኔ ስለማውቃቸው ይዞ መሄድ አይወዱምና እኔ እግዚአብሔር ይመስገን ያው አሮጊቷም ስለምትነጫንጭ እኔ እዣት ውጭ ወጣለሁ ምናምን ነገር። ይህንን አየር ራሱ ስንት ማያገኛ አለ። የእውነት አይዟችሁ። ያ ሁላችንም ለስራ ነው የመጣነው፣ ለመዝናናት አይደለም። ግን መዝናናት ሳይሆን እንደዚህ አንዳንዴ ውጭ ወጥቶ አይምሮን ማደስ ራሱ አንድ ነገር ነው። የሆነ እኮ የሚጨንቃል ሁሌ ቤት ውስጥ ብቻ ማለት ነው። እና እህቶቼ አይዟችሁ፣ አንድ ቀን ያልፋል። አይዟችሁ፣ አይክፋችሁ። እንደዚህ ወጣ ስሉ ይዞ ቢወጣቸው ምን ችግር አለ? ግን አይወዱም። ለምን እንደሆነ አላቅም እንጃ። እኛን እንደ ሰው አያዩም። አላውቅም። ከነሱ ምንም የተለየን ፍጡር እኮ አይደለም። የሆነ ማጣትን የማጣት ጉዳይ ነው እንጂ ከነሱ አናንስም እኛ ማለት ነው። ግን እዞ መሄድ አይወዱም። አንዳንድ ልጆች በጣምር በ የሆነ የሚፈልጉትን ነገር ራሱ ወጥቶ ለመግዛት እሺ አይሉም። እና አይዟችሁ፣ እግዚአብሔር ይመስገን። ይህንን አየር ራሱ ስንት ማያይ ልጆች አሉ፣ እና እነሱን ሳይ እኔ ያሉብኝን ችግሮች እንትን እረሳለሁ። በቃ ማ ያው አረብ ሀገር አረብ ቤት ስትኖሩ ችግር አይጠፋም ማለት አይደለም፣ ግን በቃ ይህንን ራሱ ውጭ ወጥቶ አየር የማያገኝ ስንት ስንት ልጆች አሉና፣ ያው ያው ምን ለማለት ነው፣ ባላችሁት ነገር ፈጣሪያችሁን አመስግኑ። ይህንን ራሱ ስንት እንደኔ ወጥቶ ፀሐይ ማየው ሰዋልና፣ አይዟችሁ በእንደዚህ ሁኔታ ውስጥ ያላችሁ እህቶቼ ያልፋል። አንድ ቀን አይዟችሁ። እኛም እኮ ደስ የሚል አገራችን ስንገባ እንዝናናለን። ሀዋሳ፣ ባህር ዳር አለ። ልክ እንደዚ የሚያምር ቦታዎች አሉ። ዝዋይ፣ ባህር ዳር ምንድን ነው ናዝሬት፣ እንደዚህ ደብረ ዘይት፣ በጣም ደስ የሚሉ ቦታዎች አሉን። እኛም ፈጣሪ ካለን ያሰብ ነው ተሳክቶ በሰላም ብቻ ለሀገራችን ያብቃ እንጂ እኛም እኮ በሀገራችን ደስ የሚሉ ቦታዎች አሉ። እንደዚህ ሐይቆች ወንዞች ያሉበት ቦታ በጣም ደስ ይላል። በጣም ነው ግርም የሚለኝ አሁን ይሄ ውሃው አለ አደለ? ከዚህ ማዶ የሚታዩት እስራኤል ነው። በጣም ከኔ ለእኔ ደግሞ በጣም የዚህ ከአቀባ በጣም ቅርብ ነው እና አንዳንዴ ከዚህ ልሻገር እንዴ ላለ ከውሃ ውስጥ አርጌ ማለት ነው። እና ምን ለማለት ፈልጌ ነው፣ እስራኤል በጣም ቅርብ ነው። የምታዩት ውሃው አቋርጣችሁ በእግራችሁ ራሱ መሻገር ትችላላችሁ፣ ወደ ማዶ ማለት ነው። በጣም ቅርብ ከመሆኑ የተነሳ ማተማተማ መብራቱ፣ ምኑ፣ የመኪና እንቅስቃሴ፣ እያንዳንዱ ነገር ይታያል። አሁን እንኳን ከባድ ነው እህቶቼ፣ ወደዛ የምታስቡ ብዙዎች አላችሁ፣ እኔንም ጨምሮ ማለት ነው። አሁን ደግሞ ያለንበት ሁኔታ ማለት ያለበት ሁኔታ ጥሩ አይደለም፣ ጦርነት አለ። በተአምር እንደዛ ነገር እንዳታስቡ። ያው በዛው ልንገራችሁ ብዬ ነው ብዙ ጊዜ እነግራቸዋለሁ፣ ግን ያው ልንገራችሁ ብዬ ነው። በጣም ቅርብ ነው ቢሆንም ግን አስፈልግም። አሁን ጊዜው ጥሩ አይደለም። ብር ብለን ብርር ብለን በሰው አገር እንዳንገር እነ ፈጣሪ ያለንን ባርኮ በሰላም ወደ ሀገራችን ያስገባ። አያስፈልግም፣ ስደት ላይ ስደት። በዛ ላይ ደግሞ ሕገ ወጥ የሆኑ ስደቶች በጣም ከባድ ናቸው። አሁን ጦርነት ነው፣ ወደዛ እንኳን ለመሄድ አይመችም። ብቻ አይመችም። እግዚአብሔር ይመስገን። ብቻ በሰላም ፈጣሪ ከዚህ ሀገር ሁላችንም ያሰብኖ ተሳክቶ ወደ ሀገራችን ያስገባ። አስፈልግም ሌላ ስደት ደግሞ መመኘት ከባድ ነው። ምክንያቱም ምን እንደሚያጋጥምን አናውቅም። ምክንያቱም እስራኤል ሀይለኛ ጦርነት ላይ ነው ያለችው። እድሉ ብገኝ ከዚህ በጣም በጣም ቀላል ነው ግን ከባድ ነው። ይህንን እድል ለማግኘት በጣም ከባድ ነው እና ወዳችኋለሁ። አዳዲስ የሆናችው ላይክ፣ ሰብስክራይብም፣ ሼርም አርጉ፣ ኮመንትም ጻፉልኝ የፈለጋችሁትን ነገር ወዳችኋለሁ። በያላችሁበት ሰላሙኑልኝ ጓደኞቼ፣ ቻው።